የ2017 18 ዓ ምት የሲዳማ ብሔረሰብ ዘመን መለወጫ ፊቼ ጫንባላላ በዓል ምክንያት በማድረግ የሲዳማ ልማት ማህበር ያዘጋጀው የማስፖርትና የሩጫ መርሃ ግብር በሐዋሳ ከተማ ተከናውኗል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የክልሉ ብልጽግና ፓርቲ ምክትል ኃላፊና የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አስፋው በኒሶ በዓሉ ተፈጥሮ የሚከበርበትና አባቶች ሳይንሳዊ በሆነ መልኩ አጥንተው የሚዘክሩት መሆኑን ጠቅሰው የፍቼ ጫንበላላ በዓል የዓለም ቅርስ የሆነበት አስረኛ ዓመት መሆኑም ተናግረዋል። ፍቼ ጫንበላላ ለሰው ልጅ ብቻ ሳይሆን ለእንስሳት፣ ለተፈጥሮ እንጨት የማይቆረጥበት፣ ከብት የማይመታበት፣ የማይታረድበት ክብር የሚሰጥበት ለሁሉም ለሰው ልጅ ብቻ ሳይሆን ለዜጎች ብቻ ሳይሆን ለእንስሳም ክብር የሚሰጥበት ፍቼ ጫንበላላ ነው ለዚህ ነው በየአመቱ ሲዳማ ህዝቦች፣ የሲዳማ አዛውንቶች፣ የሲዳማ መሪዎች፣ የባህል መሪዎች በአመት ሳይንሳዊ በሆነ መንገድ አጥንቶ አይተው ፊቼ ጫንባላላ የሚውልበትን ለይተው በየአመቱ ቀኑን ሳይረሱ ሳይዛባ የሚያመጡበት ሁኔታ ነው አለውና ፊቼ ጫንባላላ ላይ የሲዳማ ብቻ ሳይሆን የኢትዮጵያ ብቻ ሳይሆን የዓለም ቅርስ የሆነበትን አስረኛው ዓመት በደመቀ ሁኔታ ሐዋሳ ከተማ በድንቀት ይከበራል። የሐዋሳ ከተማ ከንቲባ አቶ መክራያ ማርሻዬ በበኩላቸው በዓሉ የብሔረሰቡ ማንነት የተመሰረተበት ሴትና የበርካታ ችግሮች መፍትሄ በመሆኑ ትውልዱ ለቀጣዩ ትውልድ የሚያስተላልፈው ቱባ ባህል ስለመሆኑ ገልጸዋል። እንደሚታወቀው የሲዳማ የዘመን መለወጫ በዓል በዓል ብቻ ሳይሆን ሦስት መቶ ስልሳ አምስቱን ቀን ብቻ ጠብቆ ማሳለፍ ብቻ ሳይሆን የሲዳማ ማንነት ኑሮ የተመሰረተ በዚህ እሴት ላይ ነው። አፍኒ ከዚህ የሚጨለፍ ነው። ፍቅር ከዚህ የሚጨለፍ ነው። አብሮነት አንድነት ከዚህ የሚጨለፍ ነው። የተለያየ ግጭቶች ሲፈጠሩ በአፍኒና በሲዳማ ባህላዊ እሴት የሚፈታበት ለዓለም ቅርስ ሆኖ የተመዘገበ ከዚሁ ቅርስ ማንነት ከፊቼ ጫንባላላ መጭለፍ ከተቻለ፣ ማሳደግ ከተቻለ ለዓለም መፍትሄ የሚሆን አሁናዊ መፍትሄ የሆነ ኩነት ነው ብዬ ነው ማስበው። የዓለም ቅርስ የሆነውን በተለየ ሁኔታ ይህንን ባህል ማሳደግ፣ ለቀጣይ ትውልድ ቱባ ባህሉን ማውረስ፣ ምንም ሳይሸራረፍ ለማውረስ የሁላችንም የአሁኑ ወጣቶች፣ የአሁኑ አባቶች ግዴታችን ስለሆነ የፊቼ ጫንባላላ የሲዳማ ማንነት ከጥንት ጀምሮ እየተዋረሰ የመጣ የዛሬው ትውልድ የምናሻግረው በእጃችን የነበረ ክዋኔ ነው። የሲዳማ ልማት ማህበር ዋና ስራ አስፈጻሚ ወይዘሮ ወይንሼት መንገሻ በበኩላቸው የበለጸገች ኢትዮጵያን ለማየት የሁላችንም አስተዋጽኦ የሚፈልግ መሆኑን ጠቅሰው ለሁላችንም በቂ የሆነች ሀገር እንዳለችም አንስተዋል። ልማት ማህበሩ የበለጸገች ሰላማዊ የሆነች፣ የምትከባበር፣ የምትተሳሰብ ኢትዮጵያ እንዲሁም ሲዳማን ማየት ነው። በተለያዩ በልማት እቅዶች እየተንቀሳቀስን እንገኛለን። ኢትዮጵያ ለኢትዮጵያውያን አታንስም፣ ሲዳማ ለሁላችንም አታንስም። ስለዚህ ሁላችንም ለሀገራችን አስተዋጽኦ ማድረግ አለብን በሚል አስተሳሰብና ማይንድ ለሀገራችን ዘብ እንድንቆም እንድናለማት፣ እንድንጠብቃት፣ በፍቅር እንድንተሳሰብ ጥሪ አስተላልፋለሁ። የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ፍሬው አሬራ በበኩላቸው ህዝብን በነቂስ እንዲንቀሳቀስ ከሚያደርጉ ክንውኖች መካከል አንዱ ስፖርት መሆኑን ጠቅሰው ይህ አቃፊ ክንውን በፊቼ ጫንባላላ ዋዜማ ከሚደረጉ ሁነቶች መካከል ቀዳሚ ነው ሲሉም ገልጸዋል። ይሄ ክንውን ከዚህ በፊትም በየአመቱ የፊቼ ሳምንት ተብሎ የተለያዩ ክዋኔዎች ይከናወናሉ ፊቼ ከመድረሱ አስቀድሞ የዚህ አንዱ ነው። በዚህ በፊቼ ሳምንት ውስጥ ከሚከናወኑት ያው ትልቁን ድርሻ የሚይዘው ህዝቡን የሚያነቃንቅ ንቅናቄ የሚፈጥሩት አንዱ ስፖርታዊ እንቅስቃሴዎች ናቸው። ስፖርታዊ እንቅስቃሴዎችን ዛሬ በመሀስ ወይ ማህበረሰብ አቀፍ ስፖርትን በማካሄድ ህዝቦች ያለ ጾታ ያለ ሃይማኖት ልዩነት ምንም አይነት መድሎ ሳይኖር በጋራ ወጥቶ ጤናቸውን የሚጠብቁበት ስፖርት ነው። እያከናወን የምንገኘው ስፖርት ያው ብሔርን፣ ዘርን፣ ጾታን እና እድሜን ያው ሳይለይ የሚያቀፍ አቃፊ እንቅስቃሴዎች ውስጥ አንዱ ነው። ይህን ደግሞ አቃፊ የሆነን ስፖርት ዜጎች ታቅፎ ለፊቼ ጫንባላላ ላይ የሚያደርጉት ዝግጅትን አስቀድሞው በዚህ በደመቀ ሁኔታ ፊቼ ስለመድረሱንም የሚያበስሩበት የሚገልጹበትና ጋራነታቸውን የሚያረጋግጡበት በዓል መገለጫ ነው። በመርሃ ግብሩ የአምስት ኪሎሜትር ኪሎ ሜትር ኤሊት ሩጫ የማህበረሰብና የሕፃናትን ጨምሮ የብስክሌት ውድር የተደረገ ሲሆን አሸናፊዎችም ተከታዩን ሀሳብ ሰጥተዋል። ውድድሩ በጣም አሪፍ ኖ የጎዳና ስለሆነ ትንሽ ከበድ ይላል። ከበድ ብልም ደግሞ ያለውን የጫና አቋቅምን በማሸነፍ ይች ያለው እግዚአብሔር ረድቶኝ የዛሬ አመት የተወዳደርኩ ነበረና ወድቄ ነበር። ጨረስኩት አልወደኩም ቀረሁኝ ማለት ነው። በዚኛው አመት ደግሞ እንደምታዩት አሪፍ አድርጌ ጨርሼዋለሁ ብዬ ተስፋ